ራሱን እንደ ማንጎ የሚቆጥር ግራዋ ነው። እርጅና እየመጣ ስለሆነ ትንሽ ተቀመጣቸው ተቀቀለ የሚያሳዝንሽ። ቆይ ውሃ ልጠጣ ሲል አንጨበጨው። አሁን ይሄ ያስጠጣል ሲል አንጨበጨው። ገብቶ በንግግር እንትን እኮ ችግር የለውም። በተናገረው ነገር የሆነ ነገር ስለተናገረ ግን ውሃ ልጠጣ ሲል ይህ ውሃ ያስጠጣል ሲል አንጨበጨቡ። አሁን እነዚህ ምንም ማድረግ አትችልም፣ ገብቶሻል አለ። ምንም ማድረግ አይቻልም፣ ይሰዌ ሆነ። የሚገቡት እኮ ሌላ ነገር የሚያደርጉት ነገር የለም። ምን ያደርጋሉ? እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህም መንግስት፣ አይወያዩም ብሎ ቢያስብ አይገርምም። ኧረ ተውኝ። ከወታደራዊ አማራጮች የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ሸኔ ጋር ተወያይተን ከፊል ሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም? ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ ሸለቆ አባይ የኦሮሚያውም ሸለቆ ሸለቆ አባይ ተወያይተው የመጣውን ተቀብለናል። በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን፣ አሳይተናል። ሁለት ሶስት ጊዜ ገና ኮ ይሄ ለውጥ መጥተው በማግስቱ ሁላችሁም ግቡ አለ። እንዲያ ነው። ማን ቀረ ከዓለም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 እሱ በምናውቁ መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማ ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። ክቡር ዶክተር ደሳለኝ ምን ነው ያብይን ወደ ምዬ የሚሉ ይመስለኛል። በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማጭ አልነበሩ እንዲርሶ። በመቀጠልም የቀበሮ የአንበሳ የአጋዘንን ታሪክ አድምጠን ዶክት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች አጋዘን አልሰማሽም ወይ ፌስቡክ አላየሽም ወይ አዲስ ህግ ወጣ ምን የሚል ነው አንበሳ እያረጀው ስለሆነ የደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው፣ እና ፈልጌ ፈልጌ አጣሁሽ፣ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽ ነው፣ መቼም ስልጣን የማይፈልግ የለም፣ እውነትሽ ነው ትላታለች። አዎ በኔ እንሂድ፣ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽ፣ ይና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ሄደ ስትሄድ፣ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች ግን አንድ ቀንዷ ይሰበራል። መታቀበር ዋጋ አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጨኛለሽ። አንበሳው እኮ ሲታገለኝ አንድ ቀን እንዴት ሰበረ? ትላታለች። ወይ አጋዘን፣ ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ላልተመቸው ለማስተካከል ነው እንጂ ለክፋት አይደለም፣ ተሸውደሻል፣ አለቻት። ነው እንዴ ብላ ትንጓጓች። ስልጣን ያጓጓል። ሰውን እየገደለ ያለው ጉጉት ነው ማለት። ተመልሳ ሄደች። ተመልሳ ስትሄድ፣ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት፣ እንደውም ስታመልት ጭራው ጭራዋ ይቆረጣል። ያጋዘመው አሁንም መታ። በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ የው ድጋሚ ሄጄ ጭራ የተቆረጠ አለቻት። አንቺ አጋዘን ያምሻሉ ወይ? ቅድም ለሚቀመጠው ነበረ አሁን ደግሞ አንቺን ዙፋ ለማስቀመጥ ጭራ አያስፈልግም ብሎ ነው፣ አልገባሽም? አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች እዛ ድረስ ቤት ስትመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቄ ስመለስ ምሳ እመላለሁ፣ ይላል እና አንበሳው ይሄዳል። ቀብሯ በልታ በልታ አስቀምጣ፣ አንበሳው ሲመለስ ሲያይ የአጋዘኑ እራስ የለም። አንቺ ቀብሮ ሌባ፣ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ ሶስት ጊዜ ስልቃት ትመላለስ ነበር ወይ፣ ጭንቅላት ችግር የሚያመላልሳት። የቀለሜውን ተማሪ ልባም ጠልጣይ ታሪክ አድምጠን እንመለሳለን። አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማት ሲሆን ግን መምህራኖቹ አያስጠጉም፣ ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ ለምን አርፍደህ መጣህ? ሳይለው መምህሩ እንዴት በኒክ ታረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሬዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል። ልክ ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ። እና ቀጠለ ትምህርቱ። ቀኑ አርብ እለት ነበረ። ታውቃላችሁ እንኳን ሙሉ ፔሬድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው። እና ልጁ ቤት ሲገባ ሆምወርክ ነው ብለው ለይቱ ሙሉ ሲቆፍር አደረ፣ አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ቅዳሜ ያደረበት፣ አልቻለም። እሁድ ዋለበት፣ አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት አርብ፣ ቅዳሜ፣ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ለይት አጋማሽ ላይ አንዷን መልሶ አንዷ ቀረችው እና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመራል። ተማሪ እንዴ፣ መምህር የባለፈው አሳይመንት ጻል፣ የባለፈው ሳምንት ኮምርክ ጻል ያማል። የባለፈው ኮምርክ አልሰጠው ይላል። መምህሩ እንዴ፣ ሁለት ጥያቄ ጽፈው አፍጀገብ ጽፌያለሁ እኮ ይላል። እና መምህሩ ምን አለ እነዚህ ሁለት ጥያቄዎች እኮ በአለም ላይ ያሉ የፊዚክስ አዋቂዎች ሞክረው ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና፣ እዚህ ያለውም ተማሪ ጊዜ እንዳታባክኑ። እንኳን እናንተ ሳይንቲስቶች አልመለሱት፣ እየጻፍኩላቸው እንጂ ስሩ እኳ አላልኳቸውም። አሀ እንደዚህ ያማ ከሆነ አንዱ መልሸዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውም ፈቶታል። አለም አልቻለ የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማህም አትችልም ማለት ነው እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማም። አመሰግነት አብይ፣ አብይ፣ አብይ እያሉ ቀን ከሌሊት ተመጮህ ማንድነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርጠው አርቢ ኮሬን ወራንቴፍ የነኮሉ ዝሆን እሾ ስለወጋው አያነክስም እንኳን ስለመነከሱ እንኳን ስለመነከሱ እሾ ስለመኖሩም አያስብም። ሆኖም ግን እነዚህን በግልጽ ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ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 ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በሀያ አስራ ስምንት ሰውዬ ግን እንዳለ ጥላቻው ከትግራይ ሕዝብ ጋር ነው ከእሊቶች ጋር ወይ ደግሞ ከዋ፣ ቆይ ሞጣ፣ ለምንድን ነው አዶናይን እንዲህ የምጠለው? አንተስ ከማን ጋር ነው ጥላቻ? አዶናይ የምትለው እኮ በአራተኛ ክፍል ሆኘሳለው ሴግ ጋመት አለው ብሎ ለኢትዮጵያ ሕፃናት ትምህርት ያስተማረ ከ60 ሺህ ዳላር በላይ አንድ ብር ነው የቀረኝ እርዱ ብሎ ዲያስፖራውን ይሄን ምስኪን ኢትዮጵያዊ በተለይ እንደ ይሄን ጅኑን አማራ ከሰበሰበ በኋላ አዲስ አበባ ሲደርስ ግን የሀብታም ልጅ መሆኑን ነገሮ። ላንተም እነግርሃለሁ፣ ትግሬ ሰርቶ አይደለም ዘርፎ ነው። አስረግጬ ነው የምነግረው። አሳይቶናል። ቤተሰቦቹ የዘረፉትን ምን፣ ትግሬ የትኛውን ሰርተ ነው? በ27 አመቱ ዘርፈ ነው ወርቅ ሽጣ ነው። በእኛ ስብሰባ አንድ ቢሊዮን ዳላር ተበድረህ አሸሽተህ ነው። ሰላሳ ስድስት ቢሊዮን ዳላር አሸሽተል። በዲያስፖራ በሙሉ እኮ እናቃቸዋለን ትግራዮች። ጋዝ ስቴሽን፣ ሉከር መሸጫው፣ ጠቅላላ ስቶሮች ምናምን፣ ክለቦች፣ ምን ምግብ ቤት የእናንተ ነው። ህወሓት ነው የትግራይን ህዝብ በኢኮኖሚ ለማንሳት ያደረገው ነው። ስለ አንደኛው የዘራፊ ልጅ ነው አዶናይ። ስለዚህ ከስልሳ ሺህ ዳላር በላይ እራበው ብለው አታለው ከወሰደ በኋላ ፋራዎች ናቸው ላሜ በራዎች ናቸው እያለ ሰግጥ ማለት ምን ማለት? ይሄ ሰውስ ምንድን ነው? ማን ነው የፈቀደለት? ሰላይ ነው። ከመቀሌ እዚህ ጋር ይመጣል ሰው ከርሳ እ እነዚህ ህወሓት እንደናንተ አይነቱ በየብሔሩ ያስቀመጣቸው እንቁላሎች ናቸው። እየረዱት ያን ያህል ህፃናትን እንጀራ ስላበላ ህዝቡ ተርቧል አዶና አዶና ሊልህ ይችላል። ስለዚህ አስረግጭ የምነግረህ ይሄ የብልግና ጥግ ባለጌ የህዋት በወጣትነት ስም ሰላይ እያስቀመጣችሁት ነው። ገና ወደ አማራ ክልል እኮ የመሄድ እቅድ አላችሁ እናንተ። ሰሜነኛ ትለናለህ ሀያ ስምንት ዓመት ስትገሉን፣ እኛ ደቦች ነበርን። ይሄ ሰው ለትግራይ ህዝብ ጥላቻ አለው። አንተስ የትግራይ ህዝብ አማራን ሲወደው ኢሊቶችን የምን አባትህ ደግሞ ትግራይ እልታለሁ? ዘራፊ ነው ያለው። የትኛው ነው ጀራል? ህዋት ንድብረጽ ነው። እነዚህ ማህይሞች አራተኛ ክፍል ላይ ያቆሙ እና እየመጣ አፍክን አትክፈት። ያሸንፋል። አዶናይ ቢያሸንፍ ምን? ረሃብን ያሸንፍ? ምንድነው? የአገር መሪነትን ተግባር ሚና አሸነፈ ይመስላል። አው በየቦታው ተሰልፋችሁ ትግራዎች፣ ብዙ ቲፎዞች አላችሁ። ትልቁን አማራ አምስት ሚሊዮን የማትሞላ አምሳ ሚሊዮን አማራን ትጫወቱበታላችሁ። ምን ስለሰራ ነው ሰውየ? ምን ስላበረከተ ነው? የስለላ ስራውን እንዲሰራ ነው? ጅሎች ስለሆን ኦሮሞዎች ተጫወቱባቸው። የደቡብ ህዝብ ምን ሰርቶ ነው? እዩጭፋ ጋር ሄደው፣ እዩጭፋስ ማን ነው? የእናንተ ሰላዮች ናቸው። ህዝቡን ወጣቱን የያዙ ናቸው። እናንተ በ28 27 ዓመት ያልሰራችሁ ስራለ ስለዚህን ባለጌ ያሸንፋል። ምናምን ታያለህ። ሊያሸንፍ ይችላል። ድሮስ ደንቆሮ ማህይም የሰለጠነበት ዘመን ነው። ለዚህ ነው መልሴ ላንተ፣ ምንም አታደርገኝ፣ በህዝብ ገና አቃወምሀል ነው ቲክቶክ አዋርዱ በፍጹም ለአዶናይ አይገባውም እያለ በማዝናናትን ብትዩ ፖለቲካ ብትዩ አዳዲስ መረጃ አዳዲስ ፕሮስፔክቲቭ፣ በሃይማኖት ሪሊጅን፣ በባህል ያ ነው መታየት ያለበት እንጂ ሲያጋ ለሚመታ ታወር ያድራለን ደግሞ እያንቋለጠ ያ እኮ የለመደውን በአራተኛ ክፍል የለመደውን ሲጋ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 ደረጃ ታይፋይታው ጀምሮ ልማት ያመጣ ይላችኋል። አይደለም ምናልባት በአብይ አህመድ ባለፉት ስድስት አመታት በአብይ አህመድ ዘመን የሆነውን አይነት የተፈጠረውን አይነት የተፈጠረባት ኢትዮጵያ ኖር አጣቀ በአስራ ሰባት አመት ጦርነት ውስጥ አንድ ሚሊዮን ኢትዮጵያ ያላለቀም በአብይ አህመድ በሁለት አመት ውጊያ ውስጥ አንድ ሚሊዮን አልቆ አሁን በየቀኑ በሺዎች የሚቆጠሩ በመከላከያው ሲቪሊያኑም ያልቃሉ። አለም ባንክ እና አይኤምኤፍ የኢትዮጵያ የድህነት መጠን 43% የደረሰበት ዘመን እንዳልነበረ ያረጋግጣሉ። አትሊስት ኢትዮጵያ የበለጸገች ሀገር አትሁን እንጂ ዳቦ ቸግሯቸው የሚራቡ ዜጎች ያሉበት የምትባል አልነበረችም። ምን ማለት ነው? 1977 ዝናብ አጠር የሆኑ ቦታዎች ላይ ድርቅ አልተከሰተም አይደለም። 1967 ዝናብ አጠር ቦታዎች ላይ ድርቅ አልነበረም ማለት አይደለም። ዝናብ አጠር ቦታዎች ላይ ድርቅ ተከስቶ ህዝቡ የምግብ እጥረት አጋጥሞት ተርቦ እያለ ጎጃም ነጭ ጤፍ እያመረተ ነው። ምንጃር የጌቶቹ ምሳ የሚባልለትን ነጭ ጤፍ እያመረተ ነው። አማራው የሚያመርተው ምርት አማራው የሚያመርተው ምርት በመላ አገሪቱ በምግብ ራስን ለመቻል የሚሆነው ያምርት ነው የነበረው። ችግሩ ከጎጃም ወሎ፣ ከጎንደር ወሎ ወይም ከጎንደር ሸዋ ለመሄድ ከአዲስ አበባ ኮ ደሴ ለመሄድ ተሰኝተህ ነበር የምትሄደው። መንገድ የለም፣ ትራንስፖርት የለም። እንኳን በንጉሱ በደርግ የነዛ ለመኖር ምርትን ከቦታ ቦታ በፈለከው ፍጥነትና ሁኔታ ማሸጋገር ስለማይቻል እንጂ ኢትዮጵያ በምግብ ራሷን ያልቻለች ሀገር ስለነበረች አይደለም። አሁን 43% የተራበ ሕዝብ ያላት ሀገር ሆናለች። ምን ምን ይልሃል? እንደኔ ጀምሮ የጨረሰ ይህን ያደረገ የለ። የህዳሴ ግድብ ማን ጀመረው? መለስ ዜናዊ አብይ አህመድ አህመድ ሲመጣ እኮ ሰማንያ ፐርሰንት የተሰራ እኮ ነው። ሀያ ፐርሰንት ለማጠናቀቅ ሰማንያ ፐርሰንት የተሰራበትን የሚፈጅ አመት ፈጅቶ ያውም ከነበረው ተርባይን ቀንሶ፣ ከዛ የእዳሴ ግድብ አስመረኩ ብሎ ያሽላላል። እኔም ይሄንን ያሽላላል ለሚል ቃል ተጠቀምኩ። በየቦታው ተመልከቱ። ከዛ ኮሊደር ልማት ምናምን የሚለው ወይ መንደር አፍርሶ አሜሪካኖቹ ያሉትን የወጡትን የቅርብ ጊዜ ስቴት ዲፓርትመንት መግለጫ ማስታወስ ትችላላችሁ። ዜጎች አፈር ድሜ እንዲበሉ የተደረገበትን ሌላ አላማ ኑሮት የተሰራ ኮሊደር ልማት የአዲስ አበባ ዴሞግራፊ ለመቀየርና አማራውን ከንግዱ ማዕከል ከዋና ዋና የኮሊደር ልማት ያለባቸው ዋና የከተማው እምብርት ላይ አማራውን ለመንጨት አስቦ የተዘጋጀ ፕሮጀክት ነው። እሱን ልማት ነው ይልሃል። በየቦታው ላይ መብራት ተክሉ ጎርፍ ሲመጣ ሀይቅ እየሰራች ያለች አዲስ አበባ ላይ፣ ከዛ ኮይሻ ፓርክ እንትን ፓርክ የሆነ ምናምን ፓርክ ይልሃል። በኢኮኖሚው ላይ ያመጣው ፋይዳ የለም። የመንግስት መስሪያ ቤቶች በሚሊዮን የሚቆጠር ገንዘብ አብስሰው የካድሬ ግምገማ አብይ አህመድ የሰራቸው ፓርኮች እና ሎጆች ጋር ሄዳቸው አድርጉ ምክንያቱም እነዛ ፓርኮች ሌላ ገቢ የላቸውም እየተባለ ባለበት ጀምሮ የጨረሰ ልማት ያመጣ ይልሃል። የመንግስት ሰራተኛው ተርቦ ከስራ ሰዓት ውጪ መንግስት ሰራተኛ ፌስታል ይዞ የተረፈ ምግብ የሚለምንባት ሀገር ሆናለች፣ እያለ ልማትና እድገት አስመዝግቤያለሁ ይለሃል። ምን ትላለህ? ውድ የቻናሉ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጣይ በሌሎች ዶች እስከምንመለስ